ከብዙ ዓመታት በፊት ከአንድ ወንድሜ ጋር በብሔራዊ ቲያትር አካባቢ እየተጨዋወትን ወክ እናደርግ ነበር። ያው በዛን ሰዓት ወንድም ከእግዚአብሔር ቃል አንድ ነገር አካፈለኝ። ይኸውም ካነበበው መጽሐፍ ላይ ተነስቶ ሲሆን አሜሪካን ሀገር የሚገኝ አንድ ሰባኪ ወደ አንድ ስፍራ እየሄደ እያለ የሆነ ዱርዬ የሆነ ሰው ያጋጥመውና ያ ዱርዬ ሰባኪ መሆኑን ያውቅ ነበርና፣ ሰባኪውን አንተ ቀጫጫ ሰባኪ፣ ለመሆኑ ከመንግሥተ ሰማያት ከቺካጎ እስከ መንግሥተ ሰማያት ያለው ርቀት ምን ያህል ነው? እያሾፈ ሳቀበት። ሰባኪ በጊዜው የመለሰው መልስ በጣም አስደናቂ ነበር። አንድ እርምጃ ብቻ አለው። ፈርጠም ብሎ ትኩር ብሎ እየተመለከተው ዛም ምን ነገር ሳይናገር ወደሚሄድበት ስፍራ አንድ እርምጃ ብቻ። ዛሬም አብረን የምንካፈለው ቃል በዚህ ቃል ላይ የተመሰረተ ነው። ርዕሱን አንድ እርምጃ ብቻ ብዬዋለሁ ነ በአንድ እርምጃ ብቻ የሰው ታሪክ ይቀየራል። የሰው ኑሮ ይቀየራል። የሰው አካሄድ ይቀየራል። የሰው ደስትኒ መዳረሻው መድረሻው ይቀየራል። በአንድ እርምጃ ብቻ ሰነፍ በልቡ አምላክ የለም ይላል ይላል መጽሐፍ መዝሙረ ዳዊት መጽሐፈ ምሳሌ ላይ ደግሞ ሰነፍ ሰው ወይም ታካች ሰው በመንገድ አንበሳ አለ ይላል። መንገዱን ከመጀመሩ በፊት ፍርሃት ይለቅበታል። አንበሳ ቢያጋጥመኝስ፣ እንዲህ ቢያጋጥመኝስ ይላል። ከዚህ የተነሳ መውሰድ የሚገባውን እርምጃ መሄድ የሚገባውን መንገድና ጉዞ ሳይወስድና ሳይድገር አንድ እርምጃ ብቻ። ከአንድ ቦታ ተነስቶ ወደ አንድ ቦታ ለመድረስ እርምጃ መውሰድ ያስፈልጋል። የመጀመሪያውን እርምጃ ዛሬ በብዙ አይነት ሁኔታ ውስጥ የምናልፍ ሰዎች፣ የተለያየ ውጣ ውረድ የምናልፍ ሰዎች ያለንበት ሁኔታ ለመውጣት፣ ያለንበት ሁኔታ እንዲቀየር፣ ፍርሃት በድፍረት፣ ለቅሶ በሳቅ፣ ድካም በብርታት፣ ችግር በብልጽግና እንዲለወጥ እንፈልጋለን። ወገኖቼ ዛሬ አንድ ምስጢር እነግራችኋለሁ። የሚያስፈልገው አንድ እርምጃ ብቻ ነው። ይህ እርምጃ ሁኔታዎቻችን ይለውጣል። አንዳንድ ጊዜ ብዙዎቻችን እንደምናስበው እግዚአብሔር የሚያየን ይመስልን የራሳችን ጉዳይና የራሳችንን ተግባር እያካሄድን የልባችንን ሀሳብ እያዳመጥን እና እየተከተልን ለእግዚአብሔር ጊዜና ስፍራ ቦታ ሳንሰጠው የግል ኑሯችንን እና ሕይወታችንን እያሳደድን እንኖራል አንዳንድ ጊዜ ማጣብቂኝ ቦታ ላይ እና ሁኔታ ውስጥ በምንሆንበት ጊዜ እርዳታ እንፈልጋለን። አንዳንዱ እርዳታ ከሰዎች ሊገኝ ይችላል። አንዳንዱ እርዳታ በተለያየ አይነት ሁኔታ ወደ ሕይወታችን ሊመጣ ይችላል። ሰውም ሆነ ከተለያየ ሁኔታ መዝናኛ ቦታ የምናገኘው ጊዜያዊ የመሰለ ሰላምና እርዳታ ሁሉ ዘለቄታ የሌለው በመሆኑ ብዙም አይጠቅመንም። ዘለቄታ ያለው እርዳታ ዘለቄታ ያለው መፍትሔ ማግኘት የምንችለው ከህያው አምላክ ጋር፣ ከጌታችን ከኢየሱስ ክርስቶስ ጋር፣ ከእግዚአብሔር ቃል ጋር ስንስማማ ነው። ጌታችን ኢየሱስ ክርስቶስ በአንድ ስፍራ እንዲህ አለ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። በደህን በላያችሁ ተሸከሙ፣ በሬ ልዝብ ሸክሜም ቀሊል ነውና ከእኔ ተማሩ፣ እኔ የዋህ በልቤም ትሁት ነኝና አለ። እውነተኛ መፍትሔ የሚገኘው ከጌታችን ከኢየሱስ ክርስቶስ ብቻ የተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው፣ ይላል የእግዚአብሔር ቃል። ወገን ሆይ ይህንን አምላክ ተቀበለው፣ ይህንን ጌታ ተቀበለው። የሕይወት ገዢ፣ የሕይወት መሪ አድርገው። ካለህበት አዘቅት ውስጥ ሊያወጣ የሚችል ካለህበት ጉርጓድ ውስጥ ሊያወጣ የሚችል እውነተኛ መፍትሄ ሊሰጥህ የሚችል እርሱ ብቻ ነው። ከጭንቀትህ ከመከራ ከፍርሃትህና ከድካምህ ተገላገል። የሚያስፈልገው አንድ እርምጃ ብቻ ነው። እሱም ጌታ የሆነውን ኢየሱስ ክርስቶስን መቀበል። አንድ ናትናኤል የተባለ ሰው ስለ ጌታችን ስለ ኢየሱስ ክርስቶስ መጀመሪያ በተነገረው ጊዜ እንድርያስ በነገረው ጊዜ መቀበል አልቻለም። እንደውም ለመሆኑ ከናዝሬት መልካም ነገር ይወጣልን? ብሎ እንድርያስ ያቀረበለትን ጥያቄ ለማቃለል ሞከረ። ደግነቱ እርምጃ ወሰደ። እርምጃ ወሰደና ጌታችን ኢየሱስ ክርስቶስን ለመጀመሪያ ጊዜ አየ። ክርስቶስም ይህንን ሰው ባየው ጊዜ ተንኮል የሌለበት ብሎ ስለ ናትናኤል ተናገረ። ናትናኤልም ከወዴት ታውቀኛለህ ብሎ ክርስቶስን ጠየቀው። ከዛች ከዛፍ በታች ተቀምጠ ሳለ አየው አለ። አምላካዊ ንግግር እንደሆነ የውስጡን ጥልቅ የሆነውን ነገሩን እንዳየበትና እንዳወቀበት ስለገባው ጌታን አከበረ። በእውነትም የእግዚአብሔር ልጅ እንደሆነ አስተዋለ። በእውነትም መለኮታዊ ኃይል እንዳለው ገባው። እግዚአብሔር ካልሆነ በስተቀር ዛች ዛፍ በታች ተቀምጦ ያደረገውን የሆነውን ነገር የሚያውቅ ሰው የለም። አንድ እርምጃ ብቻ ነው። ሰው እርምጃ በመውሰዱ ለህይወቱ መፍትሄን አገኘ። በዮሐንስ ወንጌል ላይ ይህንን ታሪክ እናነባለን። ናትናኤል ተንኮል የሌለበት እግዚአብሔር ሰው። ሐዋርያው ጳውሎስ ጌታችን ኢየሱስ ክርስቶስ የመውጊያውን ብረት ብትቃወን ላንተ ይብስብሃል፣ አለው። ባህርያው ጳውሎስም እርምጃ ወሰደ፣ ሕይወቱ ተለወጠ። እግዚአብሔርን ታላቅ ሥራ አየ። በሕይወቱ እስከ ሦስተኛው ሰማይ ድረስ ሁሉ እንደተነጠቀ ይናገራል። ዛሬ ብዙ ሰዎች ከነበሩበት የቀድሞ ሕይወታቸው ተላቀው ወደ ክርስቶስ ሲመጡ እነዚህ ሰዎች ያዩትና የተመለከቱት ነገር እንዳለ ልንገነዘብ ይገባል። ከያዙት ነገር ሁሉ እንደበለጠባቸው አውቀው በክርስቶስ ፍቅር ከማንኛውም ነገር ሁሉ በላይ ጥልቅ የሆነና የሚበልጥ እንደሆነ አስተውሎ ነው እርምጃ የሚወስዱት። አንዳንዶች ሀብታቸውን ጥለው ይወጣሉ። አንዳንዶች ቮኬሽናቸውን የሚተዳደሩበትን ነገር ሁሉ ጥለው ይወጣሉ። አንዳንዶች መረባቸውን ጥለው ተከተሉት። አንዳንዶች መቅረጫቸውን ጥለው ተከተሉት። ዛሬም በዘመናችን ፕሮፌሽናቸውን ሁሉ እየተው ለእግዚአብሔር ስራ የሚወጡ ብዙ ሰዎች አሉ። ይሄ እንደ ጥሪያቸው ነው። ማግኔቲክ የሆነ ፍቅር፣ ዘላለማዊ ፍቅር፣ ሰማያዊ የሆነ መለኮታዊ ፍቅር በውስጣቸው ሲገባ፣ አይኖቻቸው ሲከፈቱ፣ ታላቅ ውሳኔ ታላቅ እርምጃ ወስደው ከዘላለም አባት ጋር ከዘላለም ከህያው አምላክ ጋር ለመጓዝ ይወስናሉ። አንድ እርምጃ ብቻ። አንተም ባለበት ሁኔታ ውስጥ እግዚአብሔር ታላቅ ለውጥን ሊያመጣልህ ይችላል። እግዚአብሔር ሕይወትህን ሊለውጠው ይችላል። ስቃይህን ሊያርቀው፣ ፍርሃትህን ሊያርቀው ጭንቀትን ሊያርቀው፣ ባዶነትን ሊሞላው፣ ዓለም ያላወቀውን ሰላሙን በውስጥ ሊያፈስ ይፈልጋል። አንድ እርምጃ ብቻ። በእኔ የሚያምን መጽሐፍ እንደሚል የህይወት ውሃ ምንጭ ከሆዱ ይፈልቃል አለጌታችን ኢየሱስ ክርስቶስ። እርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል የእግዚአብሔር ቃል። ብዙ የተስፋ ቃሎች ስለ ሰው ልጆች በእግዚአብሔር ቃል ውስጥ ተሰጥተዋል። ወደ እኔ ኑ እኔም ማሳርፋችኋለሁ ያለ ጌታ እውነተኛ እረፍትን ይሰጣል። ማንም የተጠማ ቢሆን ወደ እኔ ይምጣ ይጠጣ። ወደ እርሱ የመጡትን ሁሉ ዳግመኛ እንዳይጠሙ አድርጎ የህይወትን ውሃ ምንጭ ያጠጣቸዋል። የህይወት ውሃ ምንጭ ከሆዱ ይፈልቃል። የተትረፈረፈ የማያቋርጥ ምንጭ፣ የማያቋርጥ ሰላም፣ የማያቋርጥ ደስታ፣ የማያቋርጥ እፎይታ። አንድ እርምጃ ብቻ። እነሆ በደጅ ቆም ያንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር። ዮሐንስ ራእይ ምዕራፍ ሦስት ቁጥር ሃያ አንድ እርምጃ ብቻ። ለዚህ ወንድሜ ሆይ፣ ስለዚህ እህቴ ሆይ፣ አንድ እርምጃ ብቻ በሕይወት ዘለዓለማዊ የሆነ ለውጥን ያመጣል። ከጥፋት ያድናል። ከዘላለም ሞት ያድናል። ከፍርሃትና ከጭንቀት ያድናል፣ የተለያየ ጉስቁልና፣ ከኃጢአት ጣጣ ሁሉ ነጻ ያወጣል። ከአጋንንት ስራት ሁሉ ይፈታል። አንድ እርምጃ ብቻ ወደ እኔ የመጡትም ከቶ ወደ ውጪ አላወጣቸውም። ዘላለማዊ የሆነ ጥበቃ፣ ዘላለማዊ የሆነ ሴኪዩሪቲ አንድ እርምጃ ብቻ። ክብር ሁሉ ለእግዚአብሔር ይሁ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ዋነኛ ምክንያት እኛን ከኃጢአታችን፣ ከጉስቁልናችን፣ ከባዶነታችን ሊያድነንና የዘላለም ሕይወትን ሊሰጠን ነው። ህዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለህ ተብሎ እንደ ተጻፈ ወደዚህ ምድር የመጣው እኛን ካለንበት ውድቀት ውስጥ ሊያወጣን ነው፣ ያጣነውን ክብር ሊመልስልን ነው። በኃጢአት ምክንያት ያጣነውን በእግዚአብሔር ዘንድ የነበረንን ክብር ሊመልስልን ነው። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ወንድሜ ሆይ፣ ስለዚህ እህቴ ሆይ ከአንተ የሚያስፈልገው ከአንቺ የሚያስፈልገው በዘላለም ሕይወት ጎዳና ለመመላለስ እኔ መንገድም እውነትም ሕይወትም ነኝ ካለው ከኢየሱስ ክርስቶስ ጋር ለመኖር አንድ እርምጃ ብቻ ነው። ይኸውም የእርሱን ቃል መቀበል፣ እርሱን መቀበል። ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው ይላልና። ክብር ሁሉ ለእግዚአብሔር ይሆኑ። ዘኪዮስ የወሰደው ትልቅ እርምጃ ዛፍ ላይ በወጣ ጌታ ኢየሱስ ክርስቶስን በደንብ ማየት እችላለሁ ብሎ ዛፍ ላይ ወጣ። የልቡን ቅንነት እና የውስጡን ጥማት እግዚአብሔር ተመልክቶ ጌታችን ኢየሱስ ክርስቶስ ዘኪዮስን ከዛፉ ላይ እንዲወርድና እዛም በቤቱ ከእርሱ ጋር መሆን እንደሚፈልግ ነገረው። እንዴት አይነት መታደል ነው! ይህ ሰው አንድ እርምጃ ወሰደ። የወሰደውም እርምጃ ጌታ ኢየሱስ ክርስቶስን መድኃኒት የሆነውን ብዙዎችን የፈወሰውን፣ ብዙዎችን ያጽናናውን፣ በከተማይቱ ውስጥ ታላቅ ድንቅና ታምራት እያደረገ ያለውን ይህንን ታላቅ መሪ ለመመልከት ልቡ ተነሳስቶ ዛፍ ላይ ወጣ። አጭር ነበረና፣ የልቡን ጩኸት እግዚአብሔር ሰማ። በርጤሜዎስ የተባለ አይነ ስውር መውሰድ የነበረበት አንድ እርምጃ ነበረ። ያም እርምጃ ምን ነበር? የዳዊት ልጅ ሆይ ማረኝ ብሎ መጮህ ነበረ። እርምጃውንም ወሰደ። ጌታ ኢየሱስ ክርስቶስ አስደናቂ በሆነ ሁኔታ እንደ እንደፈወሰው እንመለከታለን። ምን አደርግልህ ዘንድ ትወዳለህ ባለው ጊዜ አይ ዘንድ አለ። ጌታም አይኑን ከፈተለት። ልጁ በጠናታማበት የነበረው የመቶ አለቃ ጌታችን ኢየሱስ ክርስቶስ ፈዋሽ አምላክ ፈዋሽ እንደሆነ አውቆና ተረድቶ። በሽታ በክርስቶስ ኢየሱስ ፊት መቆም እንደማይችል አስተውሎ ጌታ ኢየሱስ ክርስቶስን ፍለጋ ሄደ። በርግጥም የመቶ አለቃ ልብ የሚለካ ንግግርን ተናገረ። ልቡ፣ ውስጡ በእምነት ተሞልቶ ነበረና ጌታም ወደ ቤቱ እንዲሄድ አብሮት እንዲሄድ ባለ ጊዜ የለም ከቤቴ ከቤቴ ጣራ በታች ወን ዘንድ አይገባኝምና ቃል ብቻ ተናገር፣ ብላቴናይቱም ትድናለች አለ። የሚያስገርም እርምጃ ነው። የሚያስገርም እምነት ነው። እንዲህ አይነቱን እምነት በእስራኤል ዘንድ እንኳን አላገኘውም ሲል ስለዚህ ሰው ጌታችን ኢየሱስ ክርስቶስ መሰክርለት። አንድ እርምጃ ብቻ፣ በወሰደው እርምጃ ልጁ ዳነች። ብዙ የእምነት ጀግኖችን ስንመለከት በመጽሐፍ ቅዱስ ታሪክ ውስጥ እነዚህ ሁሉ የእምነትን እርምጃ ወስደው ነው በእግዚአብሔር ዘንድ ታላቅ ሞገስን ያገኙት። አቤልን ብንመለከት እግዚአብሔርን ደስ የሚያሰኝ መስዋዕትን አቀረበ። በእምነት ዳንኤልን ብንመለከት በእምነት በአንበሶች ጉድጓድ ውስጥ ተጣለ። እግዚአብሔርም ያንበሶችን አፍ ዘጋ። አብርሃምን ብንመለከት በእምነት ካራውን አነሳ። እግዚአብሔር መልአኩን ልኮ እንዳያደርገው፣ ነገር ግን በእሰ እጸ ሳቤጥ ታስሮ ያለ በግ አለና እርሱን ሰዋ አለው በእምነት አደረገ እግዚአብሔርም እርምጃውን አከበረለት አንድ እርምጃ ብቻ ከሞት ወደ ህይወት ለመሻገር ከጨለማ ወደ ብርሃን ለመሻገር ከፍርሃት ወደ ልበ ሙሉነት ከፍርሃት እና ከጭንቀት ወደ ፍጹም ተድላና ደስታ ለመግባት አንድ እርምጃ ብቻ። ብዙዎች ጌታ ኢየሱስ ክርስቶስን የተገናኙት ህይወታቸው ድና እንደቀረች በመጽሐፍ ቅዱስም በቤተ ክርስቲያን ታሪክም አሁንም በዘመናችን እናያለን። የብዙ ሰዎች ህይወትን ለወጠ። ሌቦች የነበሩ ዛሬ ታማኝ አገልጋዮች ናቸው። የተለያየ ክፉ ነገርን ያደርጉ የነበሩ ከእግዚአብሔር መንግሥትና ከእግዚአብሔር ሐሳብ ርቀው የነበሩ ብዙ ሰዎች ዛሬ ወደ እግዚአብሔር ቤት በመጉረፍ እንደ እግዚአብሔር ቃልና እንደ እግዚአብሔር ሐሳብ ሲመላለሱ ይታያል። የብዙ ሰዎችን ሕይወት ለወጠ። ሕዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለህ። ዛሬም የማዳን እጁ አላጠረችም። ክብር ሁሉ ለእግዚአብሔር ይሁን። ወደ እኔ የሚመጣውን ሁሉ ከቶ ወደ ውጭ አላወጣውም ብሏል። አልጥልህም ብሏልና ከቶም አልተውህም። አልተውህም ከቶም አልጥልህም ብሏልና፣ እግዚአብሔር ሰውን አይጥልም። ክብር ሁሉ ለእግዚአብሔር ይሁን። ዛሬ እነዚህን የሚያክሉ እንደ ደመና ከበውን በዙሪያችን ካሉልን እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ከበው ካሉልን እኛም ደግሞ ቶሎ የሚከበንን ኃጢአት ሸክም አስወግደን የእምነታችን ጀማሪና ፈጻሚ የሆነውን ክርስቶስን ተመልክተን የእምነት ሩጫችንን በትዕግሥት እንሩጥ። ዕብራውያን ምዕራፍ 12 ቁጥር አንድ ላይ። ክብር ሁሉ ለእግዚአብሔር ይሁን። አንድ እርምጃ ብቻ። እንደዛ ታካይ ሰው በመንገድ አንበሳ አለ አንበል። የሚጎድልብን የመሰለንን ነገር እያየን አንዘናጋ። አንድ እርምጃ ብቻ፣ ከሞት ወደ ህይወት፣ ከስቃይ ወደ እፎይታ፣ ከጨለማ ወደ ብርሃን፣ ከህማም ወደ ፈውስ። ክብር ሁሉ ለእግዚአብሔር ይሁን። አንድ እርምጃ ብቻ፣ ከዘላለም ጥፋት ወደ ዘላለም ህይወት። ክብር ሁሉ ለእግዚአብሔር ይሁን አሜን።